ክፍት ሆኖ ዛሬም ቀጥሎ ባለው አራተኛው ሀገር አቀፍ የክህሎት ውድድር የኤግዚቢሽንና ባዛር የፈጠራ ስራቸውን ይዘው ከቀረቡ ተሳታፊዎች መካከል ወጣት በረከት ኃይሉ አንዱ ነው በዚህም ወጣቱ ቡናን ከመቁላት እስከ ማሸግ ስራን በቀላሉ ማከናወን የሚያስችል ማሽንን ይዞ ቀርቧል ዛሬ ይዘን የመጣነው ማሽን ደግሞ አውቶሜትር የሆነ የቡና መቁያ የቡና መፍጫ እና የቡና ማሸጊያ ማሽን ነው ከእጅ ንክኪ የጸዳ የሆነ ማሽን ነው ማለት ነው ጥሬ ቡና እዚህ ላይ ነው የምንጨምረው ጥሬ ቡና እዚህ ጋር ከጨመርን በኋላ ይህ ኦፕሬሽን እዚ ጋር ምናዘውን ሲስተም በጠቅላላ እዚህ ጋር ስክሪን ስላለ በስክሪኑ መሰረት ማሽኑን ማንቀሳቀስ እንጀምራለን ማለት ነው። እዚኛው ማሽን ላይ ለየት የሚያደርገው ሁለተኛው ነገር መቆያውንም መፍጫውንም ማሸጊያውንም በአንድ ሲስተም ከእጅ ንክኪ በፀዳ መልኩ መስራታችን ነው። ለአጠቃቀም ቀላልና ችግር ፈቺ የሆኑ የፈጠራ ስራዎችም በዚህ የክህሎት ውድድር ቀርበዋል። የሚታዩ ችግሮችን መፍታት ታሳቢ አድርገው ከቀረቡ የፈጠራ ስራዎች መካከል ሌላኛው ደግሞ የዶሮ መኖ ማቀናበሪያ ማሽን አብነት ነው። እነዚህ በየዘርፉ ያለውን ፍላጎት በማጥናት የቀረቡ የፈጠራ ውጤቶችም ችግርን የፈታ ምርታማነትን ማሳደግን ግብ ያደረጉ ናቸው። የዶሮ መኖ መፍጫ ማቀናበሪያ ነው። ይዘን የመጣ ነው። ስፔሻሊ እስካሁን ድረስ ባለው ሁኔታ ለሁኔታውን አሳይተናል፣ አስፈትሸናል። ከእንደገናም ደግሞ በውድድር ደረጃ የመጣ ቴክኖሎጂ ነው። የራሱን የሆነ ፕሬዘንቴሽንም አድርገን ጨርሰናል። ከፍተኛ የሆነ የቡና ምርት በኢትዮጵያ ውስጥ አለ። ያንን የቡና ምርት ግን በጥሬው ነው አሽገን፣ አጥበን ምናምን አሽገን ወደ ውጭ ሀገር የምንልከው። ያንን ቡና ደግሞ ሮስት አድርገው ውጭ ሀገር ያሉ ሰዎች ለተለያየ ፐርፐዝ ይጠቀሙታል፣ በውድ ዋጋ ይሸጡታል። ከጥቅም አንጻር አነስተኛ የሆነ ጥቅም ነው የምናገኘው። ስለዚህ እኛው ራሳችን ቡና ቆልተን ብንሸጥ ተጨማሪ ገቢ ለሀገር ማስገባት እንችላለን። ቡናችንም ደግሞ ሞር ተፈላጊ እንዲሆን ኳሊቲውን ጠብቆ በዓለም አቀፍ ገበያ ላይ ተፈላጊ እንዲሆን የዓለም አቀፍ የገበያ ድርሻችን ማስፋት እንችላለን ከሚል አንጻር ነው። አሁን እዚህ ጋር የምታዩት ማሽን በአንድ ጊዜ አምስት ኪሎ ነው ሊቆላ የሚችለው። ግን እንደ ሞዴል ስናይ ከሶስት ኪሎ ጀምሮ ሶስት ኪሎ የሚቆላ አለ ቆልቶ ፈጭቶ የሚያሽግ አለ አምስት ኪሎ አለ አስር ኪሎ አለ እያለ እየጨመረ ይሄዳል ማለት ነው። የቀረቡት የፈጠራ ስራዎች በወጪም በአጠቃቀምም ቀላል መሆናቸውን የሚያነሱት ተወዳዳሪዎቹ በመሰል መድረኮች ላይ በአንድ ላይ መገናኘታቸው ደግሞ ልምድን ለመለዋወጥ እድል የፈጠረ ነው ብለዋል። ሲምፕል ና ምንም ኮምፕሌክሲቲ የሌለት ማሽን የሰራ ነው አንደኛ። ሁለተኛ ማንኛውም ሰው በቀላሉ ሊጠግ ነው ይችላል። ሜንቴን ቢሆን በቀላሉ እዛው ባሉ ባለሙያዎች ሊሰራ የሚችል እና በቀላል ዋጋ ለአምራች አካል ሊደርስ የሚችል ማሽን የሰራነው ችግር ከመፍታት አኳያ ዋናው መሰረታዊ ጥያቄያችን እሱ። ቴክኖሎጂን ከማስፋፋት አኳያ አንዱ ከአንዱ ሼር በማድረግ የልምድ ልውውጥ ብዙ ነገሮች የሚገኝበት ስለሆነ እንደዚህ አይነት የቴክኖሎጂ የማስተዋወቅና እርስ በርስ የማገናኘት እንትኑ ቢቀጥል የተሻለ ነው። ብዙ አይነት ተወዳዳሪዎች አሉ። ብዙ አይነት ሙያ፣ ብዙ አይነት እውቀት ያላቸው ሰዎች አሉ የነዛ ማሽኖችን ከኛ ማሽኖች ጋር እያነጻጸረን ምንድነው ልዩነቱ? ምንድነው እኛ ጋር ማሻሻል ያለብን? የኛንም እውቀትና የኛንም ደግሞ ለነሱ ለማካፈል እንደዚህ እንደዚህ ቢሆን የተሻለ ነው ለኛም ለነሱም የሚል ነገር ተጨማሪ እውቀት እና ልምድ መካፈል ችለናል ማለት ነው። መሰል የፈጠራ ስራዎች እንደ ሀገር ያሉ ችግሮችን በመቅረፍ ምርታማነትን በመጨመርና የስራ ዕድልን በመፍጠር ረገድ አላቸው ሚናም ቀላል የሚባል አይደለም። አንድ አካባቢ ባለው ሎካል ማቴሪያሎች በመሰራቱ፣ ሁለተኛ እዚሁ ባለው ባለሙያ በመመረቱ የዋጋውን ኮስቱ በጣም በከፍተኛ ሁኔታ ይቀንሶ፣ ጥቃቅኖችም አነስተኛ በግልም በጋራም ገዝተው ሊጠቀሙት እንዲችሉ አድርገን ስለሰራን የውጭ ምርትን በከፍተኛ በዘዋሪ መንገድ ይተካል ብለን ታሳቢ እናደርጋለን። ቴክኖሎጂን ማዕከል አድርገን አንድ ነገር ፕሮሰስ ስታደርግ ምርት ያድጋል፣ ጥራት ይጨምራል፣ ጊዜ ይቆጥ ብላል። ስለዚህ እነዚህ ነገሮች ተደማምረው ደግሞ ገቢ ነው የሚሆኑት። እንዲሁም ደግሞ አንዱ ከአንዱ ደግሞ እውቀት የጨመረ ስለሚሄድ እውቀትም በዛው ያገኘት ይሄዳል። ስለዚህ ለሀገር ከፍተኛ ጥቅም ይኖራቸዋል ብዬ አምናል በከፍተኛ የውጭ ምንዛሪ የሚመጡ መሳሪያዎችን መተካት ነው። በሀገር ውስጥ መተካቱ የውጭ ምንዛሪን ከማስቀረት ባለፈ በራሳችን የመጠገን አቅምን የበለጠ እያዳበርንበት እንሄዳለን። ይህ የክህሎት ውድድር በቀጣይ በዓለም አቀፍ ደረጃ ለመወዳደር የይቻላል ተስፋና መነሳሳትን ጭምርም እንደፈጠረላቸው ተሳታፊዎቹ ተናግረዋል።